ወይ ጉድ! ጭራሽ አምረውና ሸብርቀው መጡልን። አረ አብርሽና ሄርሜላ ነገር እኮ አብርሽ እንደዚህ ምናምን ነገር ደግፍ ማለት አእምሮስ ምናምን ነገር አረ ወይኔ ልክ ብለሃል ልክ ብለሃል። መልእክትም አስተላልፏል። ሲጀመር በዚህ ምድር ላይ ሁላችንንም አስመሳይነን እኔ ማንን ብለን እራሳችንን መፈተሽ ግድ ይላል። ነገር ግን ከአስመሳይነት ህይወት መቼ የማያዋጣን አስመሳይነት ህይወት ማለት ነው። ወደማንፈልገው ዓለም ውስጥ ነው የሚከተን። እያስመሰለን ህይወትን በውሸት ስንኖር ስንኖር ወደማንፈልገው ዓለም ውስጥ እንገባና በራሳችን ላይ ችግር እንፈጥራለን። አስመሳይ ከመሆን ወይንም እውነትን መናገር ወይንም በቃል ከእንደዚያ አይነት ተግባር ራሳችንን መቆጠብ ይሻላል እንጂ አስመሳይነት እስከ መቼ ድረስ? በጣም ከባድ ነው እንደዛ አይነት ነገር ለማንኛውም ሄርሜላና አብረሽ እንዴት እንዳማረባቸው በቃ ዝንጥ ብለው። ሄርሜላን ያው ታውቃላችሁ፣ ምንም ብትለብስ ያምርባታል። የምሬን ነው የምላችሁ። እና ግን አብረሽ የዝን ያክል በሄርሜላ ፍቅር የደነዘዘው ምን አድርገው ነው? ምን አስነክተው ነው? ሰዓት ከተሰጠ ወዲህ ደንዝዟል ልጁ። ይሄማ ያለ አንድ ነገር አይደለም። በእርግጥ እኔ የምፈልገው የአብረሽን ፈገግታ ነው። ስለሌላው አይመለከተኝም። አብርሽ ደስተኛ ብቻ ይሆንልኝ ትላላችሁ